ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሁሉ ሰላም አለሁኝ፣ እኔ እግዚአብሔር ይመስገን፣ ከኔ ጋር ሁሉ መልካም ቤተሰብ፣ በያላችሁበት ሰላማችሁ በዝዝት ይበደልኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ ሰብስክራይብ ሼር እያደርጋችሁ አበረታት ቤተሰብ። ዛሬ ይዤላችሁ የመጣሁት ቪዲዮ እንደውም ለአዲስ ዩቱብ ክፋች ውስጥ ጠቃሚ ነገር ነው፣ ጠቃሚ ነው። ቪዲዮ ለዩቲብ ስትፖስት ኢንሹት ውስጥ ገብተን እንዴት ማቀናበር እንዳለብን ነው። ሰብስክራይብ የምትለዋን እንዴት ማድረግ አለብን? ቪዲዮች የተቆራረጠ ቪዲዮዎች እንዴት ማቀጣጠል አለብን የሚለውን እስኪ ዛሬ ላሳያችሁ። መጀመሪያ ኢንሹት ላይ እንገባለን። ይሁን ኢንሹት በቀይ ከባብ ላይ ማለት ነው። ይሄ አፕሊኬሽን ከሌላችሁ ፕላይስቶር ስቶር ላይ ገብታችሁ ኢንሹት ብላችሁ ሰርች ስታርጉት ይመጣላችኋል ማለት ነው። ይሄ ምችም አይጠፋባቸውም። እንሹት ገባሁ አሁን። ስንገባ እዚ ጋር ቪዲዮ የሚለው ላይ ይሄው በቃ ያበራሁበት ላይ እንናካለን። አሁን እዚጋ ሲሆን ና አዲስ ቪዲዮ ስለሆነ ላቀናበር የምጣውት ኒው የምትለዋን ነው የምንሄው ማለት ነው። ግን ይሄው እንሹት ውስጥ እየከረመው ለማግኘት ከፈለኩ ይኸው ተታቻላለን። ድርድር ያለ ሶስቱ በዛ ውስጥ ብገባ እስከዛሬ ያቀናበርኳቸው ቪዲዮዎች ይገኛሉ ማለት ነው። እኔ አሁን የፈለግኩት እኒው ነው አዲስ ነው። አረንጓዴው ላይ እናካዋለን። አሁን ይሄው ወደ ጋላሪ ወሰደም ማለት ነው። በጋላሪ ውስጥ እየፈለጋችሁትም እናንተ ልትፖስት ውጥ ያሰባችሁትን ትመርጣላችሁ። እኔ ለምሳሌ ይሄን ልምረጥ። ለማሳየት ያክል ነው፣ ለማሳየት ያክል ነው ማለት ነው። አሁን ይሄው ቪዲዮ መረጠው ስመርጥ ይሄው እንደዚህ ይመጣልኝ። አዚህ ጋር እንነካለን። ይቺ ጋር በቀይ ያከበብኳት ላይ እንገባለን። ስንገባ ለምንድን ነው እዚህ የገባ ነው? ያ ቪዲዮ ወደ ቲክቶክ ወይ ለጋላሪ ሆኖ ሳይዙ ማለት ነው የዩቱብ ሳይዝ ላይመጣልን ስለሚችል ዩቱብ የሚለው ላይ ያደርገዋል ማለት ነው። ይሄ ኦረዲ የኔ ዩቱብ የሚለው ላይ ነው ከፊቱም ማለት ነው። ዩቱብ የነጭ ነገሩ ከታች አለው ማለት ነው። ይኸው ያከበብኩት የነጩ ነው። ዚጋ ተነካችሁ፣ ወደ ምን ታደርጋላችሁ? ራይት ራይት እዚጋ ይሁ ከበብቋት ራይት ትሎታላችሁኝ። ግን ማስፋት ከፈለጋችሁ ይሄንን ቪዲዮ ማለት ነው። ቪዲዮ ምናህል ቀጭን ቪዲዮ። አሁን ይህኒ መሀሏ ላይ ቀጭናት፣ ግን በሰፊው ማጉራት ግን፣ ያው ዩቱብ ላይ ሲጎላ ነው የሚያምረው። እንደዚህ ማጉራት ትችላላችሁ። በእጃችሁ እንደዚህ እንደዚህ ያችው አሁን ደዚህይፈነውል አሁን አጎላሁት ማለት ነው። አሁን ወዴ ደግሞ ሰብስክራይብ የምትለዋን እንዴት ማድረግ እንችላለን? ሰብስክራይብ ማድረግ ይችን ስቲከር የምትለዋን እንነካለን። በቀይ የበረዋትን መልሰን፣ አሁንም ስቲከር ላይ እንገባለን። ይህ ገባን እዚህ ጋር ከዛ እዚህ ጋ ጂ አይ ኤፍ የሚለው ማለት ነው። ይሄን እዚህ ጋር በቃ የከበቡት ላይ እንገባለን። ሲገባ አሁን ብዙ አይነት መጡ። ሰብስክራይብ የምትለው እዚህ ጋር ለሽ በኩል ይችት ይበኩልችትና ሰብስክራይብ የምትለዋን እንነካታለን። አሁን አያችሁ መጣ ሰብስክራይብ እንዳለ ማለት ነው። ይሄ የፈልጋችሁትን ሰብስክራይብ መምረጥ ትችላላችሁ። እኔ ልምረጥ ላሳያችሁ። ማስፋት ከፈላችሁ እንደዚህ በእጃችሁ ታሳቡታላችሁ። መጀመሪያ አመቻታችሁ ቦታ ማስቀመጥ አለባችሁ። እንደዚህ ማለት ነው። ያው አሁን አመቻችቼ አመቻቸ ሆኝ አሁን ወደ ቀስት ምልክቱ አለች ከግራ እንነካለን እንወጣለን። ከዛ ሬት ሬት እንለዋለን ማለት ነው። አሁን እዚ ጋር ዝም ብዬ ቪዲዮን በቃ ሰብስክሪብ አድርግ ያለው ብዬ ብትወው ይህ ሰብስክሪብ ይቆረጣል። እንዳይቋረጥብን ምን እንለዋለን? ይቻለች አይደል ይቺ ካታች ይሁን ይቺ የነጭ ነገሯ እና ቢጫ ነገሯ የሰብስክራይቡ ብዛት ናት፣ ብዛት ናት። እንደሱ ተተውቁት ምንድን ነው ይቺ ነጯ እስትታርቅ ድረስ ሄዶ ሰብስክራይቡ ይቋረጣል። እንዳይቋረጥብን ምናደርጋለን? ይቺ ነጯን እንስባታለን። ወደ ቪዲዮ ቦድ አለበት ወደ ግራም ቪዲዮ ቀድሞ ተሄደ ወደ ግራም ወደ ቀኝም ከሆነ ወደ በሁለቱም ሽ ከሆነ አንድ ፊት መጀመሪያ እናስኬድና ሁለት አንድ ፊት ደግሞ ማስኬድ እንችላለን ማለት ነው። እንዴት እንደምናስኬድ ላሳያችሁ። ሆኖ ይሁን ይህ ጫናት አለው ወደ ቀኝ አበራት አለው ማለት ነው። እንደዚህ ይያችሁ እንደዚህ ይሄው እንደዚህ ሰፋ ታታች ቢጮው ማለት ነው። ራይት እንለዋለን አለቀ። አሁን ይሄው ይሄው ሰብስክራይብ ውስጥ ከመጨረሻው አለ ማለት ነው። ከዛ መጨረሻ ላይ ምንድን ነው የምናደርገው እዚህ ጋር እንሹት የምትላለች እዚች ጋ እንሹት የምትለዋን ግዴታ ማጥፋት አለብን። ይህ ስንነጋት እንሹት የምትለዋን ስትነጋት ፍሪ ሪሙቭ የሚል መጣ ናችሁ። የታችኛውን ስንነጋው ይህን እንሹት የምትለዋን ሪሙቭ ሊያደርግልን ነው። እንሹት የምትለዋን አብራችሁ መፖሰጥ የለባችሁም ዩቱብ ላይ ማለት ነው። እሷ ግዴታ መጥፋት አለባችሁ። ይኸው ጠፋች አሁን፣ ኢንሹት የሚባል ነገር የለም። ደግሞ ወይንም በዚሁ ቪዲዮ ላይ ሊቀጥል ካላችሁ ይህችን ፕላስ ምልክቷን አንካታ ነው ነውቋት፣ ወደ ጋላሪ ወስዳችኋል ማለት ነው። ከዛ ጋላሪ ላይ ገብታችሁ የፈለጋችሁትን ቪዲዮ መርጣችሁ ማድረግ። ይኸው አሁን እኔ ወደ ጋላሪ ወስዶኛል። መጨመር ከፈለግኩኝ አንዱን ቪዲዮ ነግቼ መጨመር እችላለሁ ማለት ነው። አሁን እንግዲህ ዳውንሎድ ላደርግ ነው። ዳውንሎድ ስታደርጉ ወደ ፈለጋችሁበት በዚሁም መፖሰጥ ከፈለጋችሁ መፖሰጥ፣ ወደ ጋላሪ ማውረድ ከፈለጋችሁ ወደ ጋላሪ ስታደርጉ፣ እንዲሁም ኤክስፖርት የምትለው አናት ላይ ያለች ይች በቃ እያከበብኳት ማለት ነው። እሷን እነካለን። ሶሪ፣ አሁንም መልሰን ኤክስፖርት የሚለው ይሄ ነጩን እንና ካለም ማለት ነው። አሁን ዳውንሎድ ሊያደርግልኝ ነው ወደ ጋላሪ ወደ አፕሊኬሽኖቹን ደርድሮ ይመጣላችኋል ወደ ጋላሪም ከሆነ ወደ ጋላሪ ወደ ዩቲዩብ መፖስጥም ከሆነ በዙሁ የፈለጋችሁት ወደ ዩቲዩብ ስቱዲዮ ላይ ታወርዱታላችሁ ማለት ነው። ይህ አሁን ፐርሰንት እየቆጠረ ነው፣ እያወረደልኝ ነው። አሁን ይሄ በራሱ ጊዜ ጋር ላይ ነው ወርዶ የማገኘው ማለት ነው። እና ቤተሰብ ይህን ይመስላል የዛሬው ቪዲዮችን። እንደዚህ እያረጋችው ቪዲዮ ማቀናበር ትችላላችው። አዲሶ በተለይ ይጠቅማችኋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታት። ቤተሰብ የዛሬው ቪዲዮችን ይህን ይመስላል። አሁን እዚህ ጋር ይኸው አፕሊኬሽኖቹን ደርድሮ አመጣለን ማለት ነው ወደ ፈለግ ነው ጋር ማውረድ ከፈለግም ማለት ነው፣ በዚህ ጋር ማለት ነው። ይሄው አፕሊኬሽኖቹ ሞር ሼር የምትለውን ነክታችሁ ደግሞ የፈለጋችሁን የአብዛኛው ሞር ማለት ብዛት አፕሊኬሽን እዚህ ላይ ካልመጣላችሁ ይሄው ሼር የምትለውን ስነካት መጣልኝታችሁ ወታችሁ የሆነ አፕሊኬሽኑ በፈለጋችሁ ኢንሹት እንትን ጋላሪ ማውረድ ከፈለጋችሁ ወደ ጋላሪ ወደ ቲክቶክ ማውረድ ፈለጋችሁ የቲክቶክ ቪዲዮ አቀናብራችሁ ወደ ቲክቶክ ወደ ዩቱብም ከሆነ ዩቱብ ስትሄዱ እንደዚህ እያደረጋችሁ አቀናብራችሁ መፖስት ትችላላችሁ። ቤተሰብ የዛሬው ቪዲዮ ይህን ይመስላል። ላይክ ሰብስክሪብ፣ ሼር እያደርጋችሁ አበረታቱኝ። ሰላማችሁ ይብዛለኝ።